ሰላም ጤና ይስጥልን። ይህ ሀሳብ ዴሊ ነው። በዛሬው ሀሳብ ዴሊያችን ሁለት አጀንዳዎችን እንመለከታለን። የመጀመሪያው አጀንዳ የኢትዮጵያ መንግስት ትላንትና በህዝብ ተወካዮች ምክር ቤት ስለ ቀይ ባህር ያነሳውን ጉዳይ በሰፊው እንመለከተዋለን። ሁለተኛው አጀንዳችን ሱዳን በመፍረስ ጫፍ ላይ ደርሳለች፣ እንዲሁም አርኤስኤፍ አንድ ወሳኝ ከተማን ተቆጣጥሯል። የሱዳን ጦርነት ለቀጠናውም ታላቅ ስጋት ይዞ መጥቷል። ዓለም እንደ ጋዛ ጦርነት ትኩረት ያልሰጠውም ጭምር ነው። ይሄም በአፍሪካ በጣም ትልቅ የተባለ ውድመትም ያስከተለው ሆኗል። ሁለቱን ጉዳዮች በሰፊው የምንመለከት ይሆናል። አብራችን ሁኑ። ትላንትና የኢትዮጵያ መንግስት በሰፊው ስለ ቀይ ባህር አንስቶ ነበር። በቀይ ባህር ጉዳይ ላይም ያልተሰሙ አዳዲስ መረጃዎችም ወጥተዋል። የቀይ ባህር ኢትዮጵያ ከቀይ ባህር የተገፋችበት መንገድ በጣም አስከፊም አሳቃቂም ነበረ። ኢትዮጵያ በጫካ ላይ በተደረገ የሻቢያና እንዲሁም ህወሀት ቁማር ተጣጥለው ነው ሻቢያ ሙሉ በሙሉ ኤርትራን ገንጥሎ የመውሰድ እንዲሁም ህወሀት ከተሳካለት ታላቋ ትግራይን የመመስረት ዓላማ ካልሆነ ኢትዮጵያን የመምራት ዓላማ ይዘው ነበር የመጡት። የኢትዮጵያ መንግስትን ከገለበጡ በኋላ በትጥቅ ትግል አሸንፈው ከገቡ በኋላ ግን የሆነው ነገር ተገላቢጦሽ ሆኗል። የሻቢያ መንግስት እንዳሰበውም ዲዛይን እንዳደረገውም ከውጭ ሀገራትም እንዲሁም ከሊቢያ ከግብፅ፣ እንዲሁም ከአንዳንድ የአረብ ሀገራት የተሰጠው አጀንዳን ይዞ የቀይ ባህርን ሙሉ በሙሉ ገንጥሎ ወስዶታል። ኢትዮጵያ በዚህ ሂደት ላይ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 ስታንዳርዶችን እየጠበቀ ዓለም አቀፍ ህግንም የሀገሪቷንም ህግ የጠበቀ ሂደቱን ተከትሎ የመላቀቅ ሂደት አልታየም አንድ ገጽ ወረቀት ማግኘት አልቻልንም እንዴት እንዳጣ ነው የሚያስረዳ ኢትዮጵያ በጣም አስከፊ የተባለ ሴራም ደባም ተሰርቶባታል የኢትዮጵያ መንግስት ትላንትና ዶክተር አብይ አህመድ ባጋሩት መረጃ አንድም ሰነድ አገላብጠን ማግኘት አልቻልንም። ይህ አሳፋሪ ነው ብለዋል። እንዲሁም ኢትዮጵያውያን ቀይ ባህርን በሰላሳ ዓመት ጊዜ ውስጥ እንዳጣ ነው ለማግኘት ግን ሰላሳ ዓመት አይፈጅም ብለዋል። ይሄን የተናገሩት ሻቢያ በከፍተኛ ሁኔታ በሱዳን ጦርነት ውስጥ እየተሳተፈ ይገኛል። እንዲሁም አሁን ላይ ሻቢያ ከህዋት ጋር ሆኖ በጋራ እየሰራ ይገኛል። ምናልባትም የጊዜ ጉዳይ ይሆናል እንጂ ሻቢያ ከህወሀት ጋር ሆኖ ጦርነት ሊጀምር ይችላል ተብሎ ይጠበቃል። የህወሀት ኃይሎች በከፍተኛ ደረጃ ትጥቅ እያገኙ ያሉት ከሻቢያ ነው። ህወሀቶች በሰፊው ድንበር ከፍተው መሳሪያ፣ እንዲሁም ከኢትዮጵያ ነዳጅ ድጎማ የተደረገባቸውን ምርቶች በሰፊው ወደ ሻቢያ መንግስት እያዘዋወሩ በኮንትሮባንድ ንግድ ውስጥ ተጠምደዋል እንዲሁም የህወሓት ኃይሎች በከፍተኛ ደረጃ የትግራይን ወርቅ እየበዘበዙም ይገኛሉ ይሄ ወርቅ በከፍተኛ ደረጃ በኮንትሮባንድ እየተሰራ እንዲሁም አንዳንድ የውጭ ኃይሎችም ኤክስካቬት እያደረጉ ወርቁን ኤክስትራክት እያደረጉ ያወጡ ወደ ኢትዮጵያ ማዕከላዊ ባንክ መግባት ሲጠበቅበት በተቃራኒው ለሻቢያ እየተቸበቸበ ነው ሻቢያ በምላሹ የጦር መሳሪያ ተተኳሽ ህወሓትን እያስታጠቀ ነው። እንዲሁም የተዳከመው ህወሓት ወታደሮቹንም እያሰለጠነ ይገኛል። ወታደራዊ መረጃዎችን፣ ሎጂስቲኮችን፣ እንዲሁም አንዳንድ አስፈላጊ የተባሉ መረጃዎችም ሻቢያ ጄኔራሎች እየተለገሰው ይገኛል። በሁለቱ ድንበር ቦታ ላይ የፌዴራል መንግስቱ ምንም አይነት እውቅና ሳይኖረው የመሳሪያ መሸቃቀጥ እንዲሁም ወታደሮችን አሰልጥኖ የመመለስ ስራ እየተካሄደ ነው። ህወሀት እስካሁን ድረስ አራት ዙር ወታደሮችን አሰልጥኗል። ህወሀት በከፍተኛ ደረጃ ዲዲአርን ሲቃወም የነበረው ለዳግም ጦርነት ራሱን እያዘጋጀ መሆኑ ይታወቃል። ህወሀት ይሄንን ያደራጀውን ኃይል ግን የሚከፍለው ገንዘብ አጥቷል። ትናንትና የኢትዮጵያ መንግስት እንደገለጠው መረጃ ከሆነ ለትግራይ የተሰጠው በጀት ሙሉ በሙሉ ለጦር መግዣና ለወታደሩ እየዋለ ነው። ለዛውም የትግራይ ህዝብ በከፍተኛ ደረጃ ለከፍተኛ የኑሮ ውድነት እንዲሁም የመልካም አስተዳደር እጦት ውስጥም ወድቀዋል። በከፍተኛ ደረጃ ለአራት አምስተኛ ጊዜ በውጭ በስደት የትግራይ ልጆች እየተቸገሩ ይገኛሉ። ህወሀት የውስጥ ችግሩን ከመፍታት ይልቅ ትላንትና ይሄ ሀገራዊ ስጋቴ ነው ብሎ የፌዴራል መንግስትን በተቆጣጠረበት ሰዓት የኢትዮ ኤርትራ ጦርነትን ያፈነዳ በመቶ ሺህ የሚቆጠሩ የኢትዮጵያን ወጣት ዜጎችን ደም ያፈሰሰ ጦርነት ያካሄደው ጋር አብሮ ዳግም በጋራ ሆኑ የፌዴራል መንግስትን ለመውጋት ዝግጅት እያደረገ ይገኛል። ግን መረጃዎች የሚያሳዩት ግን አንዳንዶቹ መረጃዎች አሳቃቂ ናቸው። የመጀመሪያው በህወሀት በኩል በከፍተኛ ደረጃ ውድመት የደረሰበት በሰሜኑ ጦርነት በሻቢያ ነው። የሻቢያ ኃይሎች ህወሀት እንደገለጸው ከሆነ በስጠናው መረጃ የሚያመላክተው በከፍተኛ ደረጃ ከሰባ ፐርሰንት በላይ የሆኑትን መድፈር፣ መግደል እንዲሁም የጄኖሳይድም አንዳንድ የጅምላ መቃብሮችም የተገኙት በሻቢያ ኃይሎች ነው። እንግዲህ ይሄን ያክል ከባድ የጄኖሳይድ እንዲሁም የጦር ወንጀሎችን የፈጸመውን ሻቢያ ነው አብረን እንስራ ብሎ ሲሸቅጥ የሚውለው ህወሀት። ይሄ ሂደት በዚሁ እንዳለ የሻቢያ ኃይሎች በከፍተኛ ደረጃ ጦሮቻቸውን ሙሉ በሙሉ ወደ ኢትዮጵያ ድንበር እያስጠጉ ይገኛሉ። ምናልባትም የኢትዮጵያ የቀይ ባህር ፍላጎትን ለመቀልበስ፣ ለማፈን ዳግም የኢትዮጵያን የባህር በር ለማሳጣት የሚደረግ እንቅስቃሴ ውስጥ ሻቢያ ይሳተፋል ተብሎ ይጠበቃል። ሻቢያ በከፍተኛ ደረጃ ጭንቀት ውስጥ ወድቋል። ኢትዮጵያ በከፍተኛ ሁኔታ የቀይ ባህርን ጉዳይ ስትራቴጂካዊ፣ እንዲሁም ሀገር አቀፋዊ ጉዳይ አድርገው በንቅናቄ ይዘው እየሄደች ይገኛል። ኢትዮጵያ ለምን የቀይ ባህር አንገብጋቢ ሆነባት? የመጀመሪያው ቀይ ባህርን ያልተቆጣጠረ የትኛውም የቀጠናው ሀገራት የትኛውም ኤክስፖርትም ኢምፖርትም የሚሆን እያንዳንዱ እንቅስቃሴው ችግር ውስጥ ሊወድቅ ይችላል። በቀጠናው ላይ በከፍተኛ ደረጃ እያደጉ የመጡት የሁቲ ኃይሎች ስጋት ሆነዋል። ለምሳሌ እንኳን ብንመለከት የሁቲ አማጺያን ኃይሎችን መመልከት እንችላለን። የሁቲ አማጺያን ኃይሎች በቀን ቢያንስ ቢያንስ ሁለት ትልልቅ የንግድ መርከቦችን ያሰምጣሉ። እነሱ እንደሚሉት ከሆነ ወደ እስራኤል የሚሄድ የትኛውም መርከብን እንመታለን ነው የሚሉት ግን በተቃራኒውም በሙሉ መረጃ ሳይኖራቸው ያገኙትን መርከብ ላይም እየተኮሱም እያሰመጡም ነው። እንዲሁም የመርከብ ላይ ሰራተኞቹን ሙሉ በሙሉ በማገድ ከአምስት እስከ አስራ አምስት ሚሊዮን ዶላር እየጠየቁ ነው ለማስለቀቅ። እንዲሁም የባህር ላይ ቀበኞች አምስት ስድስት ቦቶችን ይዘው እየመጡ እነዚህን የንግድ መርከቦች በከፍተኛ ደረጃ እያሰቃዩ እያገቱ እያፈኑም ይገኛሉ። ይህንን የኢትዮጵያ ገቢ ወጪ ምርትን ሰላማዊ ሴፍሊ መንቀሳቀስ እንዲችል ኢትዮጵያ የቀይ ባህርን መቆጣጠር ይገባታል። እንዲሁም ኢትዮጵያ ታሪካዊ ጠላቶች አሏት። ለምሳሌ እንኳን ብናነሳ ግብፅን መመልከት እንችላለን። ግብፅ በአባይ ጉዳይ ከፍተኛ የሆነ ቁርሾ ውስጥ ገብተናል። ግብፅ የአባይ ግድብን ለማሰናከል የአገር ውስጥ ታጣቂዎችን እንዲሁም ኢንተርናሽናል የሆነ ተጽዕኖችን ኢትዮጵያ ላይ ስታደርግ ነበር። እያንዳንዱ ተጽዕኖቹም ከሽፈው እንዲሁም በግድቡ ዙሪያ ያዘጋጃቸውም አማጽያኖች ምንም አይነት ይህ ነው የማይባል ችግር ሳይፈጥሩ ግድቡ ለምርቃ በቅቷል። ይሄ ደግሞ በግብፅ ፖለቲካ ውስጥ ከፍተኛ የሆነ ንዴት፣ ንቅናቄ ፈጥሯል። የአልሲሲ መንግስት፣ የግብፅ መንግስት አይችልም የሚል እንዲሁም ይነሳልን የሚል እንቅስቃሴ በማህበራዊ ሚዲያዎች ተጀምሯል። ይህንን ለመቀልበስ ስትል ግብፅ የትኛውንም ጦርነት ቀጥታ ብታደርግ አዋጭ አይደለም። ከግብፅ ኢትዮጵያ ድረስ የትኛውም መሳሪያም ጀትም ቢተኮስ ዋጋ ቢስ ነው። ምናልባትም ሱዳንም ሳይዘል ሊቀር ይችላል። ይሄኛው ግን ቦታ ለኢትዮጵያ ስጋት ነው። የግብፅ መንግስት ቀይ ባህር አቅራቢያ ላይ ሆኖ በዲስትሮየር ጥቃት ቢያደርስ የአዲስ አበባ መንግስት ጥቃት ውስጥ ይወድቃል። ስለዚህ የኢትዮጵያ መንግስት ይሄንን ቀይ ባህር መቆጣጠር የህልውና ጉዳይ፣ የሞት ሽረት ጉዳይ ነው። እንዲሁም ታሪካዊ መብታችን እንደሚያሳየው ከሆነ እነዚህን ቦታዎች ያጣነው ኢፍትሃዊ በሆነ ሂደት ውስጥ ነው። ስለዚህ ኢትዮጵያ እየጠየቀች ያለችው ሰጥቶ መቀበል ነው። እንዲሁም ዓለም አቀፉ ማህበረሰብ አንድም የመንግስትነት እውቅና የሌለው በምርጫ ቦታን ያልያዘ የሬብል ግሩፕ ተነጋግሮ የሰጠውን እውቅና ኢትዮጵያም ልትሰርዝ ትችላለች። እንዲሁም ኢትዮጵያ ይህንን ቦታ በሰጥቶ መቀበል የማይቀበል ከሆነ በኃይል ልትይዘው ትችላለች። ምናልባትም ይሄኛው መንግስት በኃይል ላይዘው ቢችልም የሚመጣው ትውልድ ግን ሊያደርገው ይችላል። አንድ ንግግርን እናስታውስ። ኢትዮጵያ በተዛባ ትርክት ውስጥ ነው የምትገኘው። የተዛባ ትርክት ውጤት ነው የሚገባንን መጠየቅ ነውር አድርጎ የሚያስብ የሚገባንን ማንሳት ትክክል አይደለም ብሎ የሚያስብ እሳቤ። ይሄ ደግሞ የትርክቱ ውጤት ነው። ኢትዮጵያ ያላትን የቀይ ባህር እንኳን ጉዳይ ማንሳት እንዳትችል ሁላ እየሆነች ትገኛለች። ግብፅ ባገኘቻቸው አጋጣሚዎች ሁሉ የኢትዮጵያን ጉዳዮች፣ አብሶ የሁለቱን ውሃዎች ጉዳይ፣ የመጀመሪያው የአባይ ጉዳይ፣ ሁለተኛው የቀይ ባህርን ጉዳይ ግብፅ እያነሳች ሙሉ በሙሉ የተዛባ መረጃዎችን ስታጸርጽ እየቆየች ነው። በዚህ ቀጠና ላይ የኢትዮጵያ አስፈሪው አስደማሚው፣ ሰላማዊ የተባለውም የኢትዮጵያ ባህር ኃይል ዳግም በቀይ ባህር ላይ ልንመለከተው እንችላለን። ቀይ ባህር ላይ የኢትዮጵያ ባህር ኃይልን መመልከት ግብፅ ሞቷ ነው። ምክንያቱም ግብፅ ይሄንን ቦታ የምትፈልገው የግል ደሴቷ እንዲሆን ጭምር ነው። ኢትዮጵያ በዚህ ቀጠና ላይ ከመጣች አለም አቀፉ ማህበረሰብ እንዲሁም የንግድ ትልልቅ ተቋማት የኢትዮጵያ ኃይል የባህር ኃይል እዚህ ቦታ ላይ መምጣቱን ይፈልጉታል። ለምን? የኢትዮጵያ የባህር ኃይል ይህንን ቦታ የቀይ ባህርን ከተቆጣጠረ ከዚህ በፊት እንደሚያደርገው አንድም ሽፍታ አንድም አስቸጋሪ እንዳይኖር ያደርጋል። የቀይ ባህር ላይ ሙሉ በሙሉ ቁጥጥሩን ከያዘ ሁቲ እንዲሁም የሱማሊያ የባህር ላይ ቀበኞችም ምንም የተሻለ ለውጥ ላያመጡ ይችላሉ። ኢትዮጵያ የቀጠናውን ሰላም ልታስጠብቅ፣ እንዲሁም የኃይል ሚዛንም ልታረጋጋ ትችላለች ተብሎ ይጠበቃል። ኢትዮጵያ ሀገራዊ ጉዳይ አድርገዋለች። አሁን ወደ ሁለተኛ ጉዳያችን እናልፋለን። የዳቦ ጥያቄ ሀገር አፈረሰ፣ ሱዳን ይህንን መረጃ በደንብ እንመልከተው። የመጀመሪያው ሱዳን የኢኮኖሚ ሪፎርም ካደረገች በኋላ የተሻለ የዋጋ መረጋጋት እንዲሁም የተሻለ ኢኮኖሚ ይኖራል ተብሎ ሲጠበቅ ነበር። የሆነው ግን በተቃራኒው ነው። በሱዳን የዳቦ ዋጋ በእጥፍ ጨመረ። የዚህ ዋጋን መጨመር ደግሞ ተከትሎ ህዝብ ሰላማዊ ሰልፍና አመፅ ተቀሰቀሰ። አንድ ተፕራይሰስ ሀብ ገን አፍተር ተ ገቨርመንት በጋን አ ሲሪስ ኦፍ ሪፎርምስ ቱ ኢምፕሩቭ ዘ ኢኮኖሚ ይሄ አመፅ በዳቦ የጀመረ አመፅ ሱዳንን ለሁለት ከፍሏል። አሁን ደግሞ እያፈረሳት ይገኛል። በሱዳን የዳቦ አመፅ ያስነሳው የሱዳንን መንግስት ሙሉ በሙሉ ያወረደ ቢሆንም በሁለቱ የሱዳን ጄኔራሎች የተነሳው ጦርነት ግን እስካሁን ሊበርድ አልቻለም። ይሄ ጦርነት በመቶ ሺህ የሚቆጠሩ ንጹሐን ዜጎችንም ገሏል። ለቀጠናውም ከፍተኛ የሆነ ስጋት ፈጥሯል። የመጀመሪያው አሬሴፍ በትናንትናው ቀን አልፋሽርን ተቆጣጥሯል። ሱዳን

እጅግ አስከፊው የተባለ ጦርነት ነው። ከ12 ሚሊየን በላይ ሰዎች ተሰደዋል። እንዲሁም ከፍተኛ ቁጥር ያላቸው ሰዎች ሞተዋል። እንዲሁም የጄኖሳይድ እንዲሁም ሴቶችና ሕፃናትም ለሞትም እንዲሁም ለመደፈርም ጭምር ተጋላጭ ሆነዋል። በሱዳን ጦርነት ውድመቱ ምናልባትም ከጋዛ እየከፋ ይሆናል።

አሬሴፍ አልፋሽርን መቆጣጠሩን አሳውቋል። የሱዳን ሕዝብ ጉዳይ ነጻነት አሁን በእጃችን ነው እያለም ይገኛል። ሱዳ እንዲሁም አሬሴፍ ሌሎች ከተሞችን በመቆጣጠር ላይ ነው። እንዲሁም ለአስራ ስምንት ወራት ከቦ የተዋጋትን አልፋሽርን ሙሉ በሙሉ አግኝቷታል። እንዲሁም ይሄ ቦታ መቆጣጠር ለጦሩ የበላይነትን ያጎናጽፋል ተብሎም ይጠበቃል። እንዲሁም አሬሴፍ ይሄ ትልቅ ለውጥ ነው፣ ጦርነቱ ላይ ለውጥ ያመጣልኛል

እንውጣም ብለዋል። ምናልባትም ማስተባበያ ብለን ልንወስደው እንችላለን። እንዲህ ብለው ተናግረዋል፣ የበቀል እርምጃዎች በአልፋሽር ይኖራሉ፣ እንዲሁም አለም ይህንን አይኑን ገልጦ ይከታተልም ሲሉ ነበረ። ዊዝድሮው ዘ አርሚ ፍሮም አልፋሽር ቱ አ ሴፈር ሎኬሽን ቱ ስፔር ዘ ሲቲዝንስ ኤንድ ዘ ረስት ኦፍ ዘ ሲቲ ፍሮም ዲስትራክሽን

ቢያንስ ቢያንስ ከጋዛ እንኳን የተሻለ ቢጠበቅም ከጋዛም የተናነሰ አልተገኘም። በሱዳን እያጋጠመ ያለው ቀውስ ቢዘገብ፣ በስነስርዓት ስታቲክሶች ቢወጡ ከጋዛ የሚበልጥ እንጂ የሚያንስ አይደለም። የአርኤስኤፍ ወታደሮች በቪዲዮ እያጋሩት ያሉት መረጃ አሳሳቢ ነው። ይህን መረጃ ስንመለከት ምህረት የለሽ ጭፍጨፋ እንዲሁም በመቶ ሺህ የሚቆጠሩ ሰዎች እየተገደሉም የጅምላ መቃብርም እየተመለከትን ነው። ሴቶችና ሽማግሌዎችም ለጦርነቱ በከፍተኛ ደረጃ ተጋላጭ ሆነዋል። ህፃናት ረሃብና ጥይት እየጨረሳቸው ይገኛል።

ዩኤን አንቶኒዮ ጉቴሬስ እንዲህ ብለዋል፣ የሱዳን ጦርነት የውጭ ጣልቃገብነት ሊቆም ይገባል ብለዋል። እንዲሁም ለአሬሴፍ እንዲሁም ለሱዳን የጦር ኃይል የሚደረግ የትኛውም የጦር ድጋፍ ተቀባይነት የለውም ብለዋል። እሳቸው እንዳሉት ከሆነ በሱዳን ውስጥ ኤርትራ፣ ግብፅ፣ ዩኤኢ፣ ሳውዲ እነዚህ አካላት በሰፊው እጃቸው እንዳለ መረጃዎች ያሳያሉ።

መውጣትም መግባትም ተቸግረዋል። የእርዳታ ሰራተኞች በስነ ስርዓት የእርዳታ ምግቦችን ማድረስ አልቻሉም። ሕክምና የሚያስፈልጋቸውም ሰዎች ወጥተው መታከም አልቻሉም። ሰቆቃው እየተባባሰ መጥቷል። ከአልፋሽር አካባቢ ከውስጥ የሚገኙ የሆስፒታሎች መረጃ ምንጮች እንደጠቆሙት ከሆነ መረጃው አስደንጋጭ ሆኗል። ይህም በሆስፒታሎቹ የሚወጣው መረጃ ብዙ ሰዎች ማለቃቸውን፣ እንዲሁም የተጎዱ ሰዎች ሙሉ በሙሉ መዳን የሚችሉበት ሲቹዌሽን ቢኖርም ባጋጠመው መውጣት መግባት ባለመቻሉ ህዝብ እያለቀ መሆኑን መረጃዎች እያመላከቱ ነው። ዩኤን አስቸኳይ የተኩስ አቁም እንዲካሄድ እየጠየቀ ነው። እንዲሁም በአልፋሽር አስከፊ ጭፍጨፋ እየተካሄደም ይገኛል። ሎካል ሜዲካል ስታፍ ሳይ ት ዳዘንስ ወር ኪልድ ን ሰንዴ ዩኤን ሀዝ ኮልድ ፎር ን ኢሚዲየት ሲስፋር ኢን ሱዳን። በአልፋሽር ከተማ ከባድ የተባለ ረሃብም ተጋልጧል። ህዝቡ መውጣት መግባት ስለማይችል እንዲሁም የእርዳታ ሰራተኞች መኪኖቻቸውን ይዘው ገብተው እርዳታ ማድረስም ስለተቸገሩ በመቶ ሺህ በላይ የሚቆጠሩ ሰዎች ከባድ ረሃብ ውስጥ ወድቀዋል። እንዲሁም በሚሊዮን የሚቆጠሩ ሰዎች በከባድ ጭንቀት ውስጥ ይገኛሉ። ረሃብ ከተማዋን ከቦ ይዟል። ንስርልን ድ ድት ሱዳኒዝ አርሚ ስ ንድ ሪንር ልርስ በሱዳን መፍረስ እንዲሁም የሱዳን ላይ የሚደርሰው ጦርነትም ኢትዮጵያ አንደኛዋ ሰለባ ትሆናለችም ተብሎ ይጠበቃል። ይሄን ነገር በደንብ ስንመለከተው በሱዳን መፍረስ ውስጥ ከፍተኛ ስደተኛ ወደ ኢትዮጵያ ወደ ቀጠናው ሀገሮችም ይሰደዳሉ። ኢትዮጵያ ከምትችለው አቅም በላይ እስካሁን ድረስ ተሸክማለች። ምናልባትም ይሄ ጦርነት ይሄ ውድመት የሱዳን መፍረስ እውን የሆነ ከመጣ ግን ከፍተኛ ስደተኛ ወደ አውሮፓም ወደ ቀጠናውን ቦታ በሰፊው ይመጣል ተብሎ ይጠበቃል። እንዲሁም ሱዳንን የምታክል ሰፊ ሀገር ሰፊ የቆዳ ስፋት ያላት ሀገር በዚህ ደረጃ ውጥንቅጡ ከወጣ ይሄ ቦታ የአሸባሪዎችም መፈልፈያ ይሆናል። ይህ ደግሞ ለቀጠናው ሌላ ስጋት ይዞ ይመጣል። በቀጠናው እንደሚታወቀው አልሸባብ፣ አይሲስን ጨምሮ እነ ቦኮ ሐራም ጭምር ወደዚህ ቀጠና ከፍተኛ ትኩረት እያደረጉበት ይገኛል። ይሄ የሱዳን ቀጠና በሰፊው መፍትሄ ካልተበጀለት በቀጠናው ያሉ ሽብርተኛ ቡድኖችም መፈንጫ፣ መፈልፈያም ይሆናል ተብሎ ይጠበቃል። እንዲሁም ይሄ ቀጠና ላይ አርኤስኤፍም የሱዳን የጦር ኃይልም አብላጫ ካልያዙ ወይም መስማማት ካልቻሉ ቀጠነው ከባድ የሆነ የሰብአዊ ቀውስ ያጋጥሟል ተብሎ ይጠበቃል። ችግሩም ለቀጠነው የሚተርፍ ይሆናል። እንዲሁም በሱዳን ጦርነት እነማን ሀገራት በምን ያህል ደረጃ እየተሳተፉ ነው የሚለውን እንመልከት። የመጀመሪያው ግብፅ። ግብፅ ቀጥተኛ የጦርነቱ ተሳታፊ ነች። ግብፅ የአየር ኃይሏንም ጭምር እያስጠጋችም አንዳንዴ ጥቃቶች ስታደርስ ትትሰማለች። ግብፅ በከፍተኛ ደረጃ የሱዳን ቀውስን እያባባሰች ትገኛለች። ሁለተኛዋ ኤርትራ ነች። ኤርትራ ስንቅም ትጥቅም እንዲሁም የሱዳን ጀቶችም በሀገሯ እንዲያርፉ እየፈቀደችም ትገኛለች። ኤርትራ በከፍተኛ ደረጃ ይሄ ጦርነት መረጋጋት ካልቻለ ራሷም ተስባ ትገባበታለች ተብሎ ይጠበቃል። በቀጠናው ላይ በጥባጭና ጠባጫሪ ጦርነት ጨማቂም የሻቢያ መንግስት በዚህ ጦርነት ላይ ወታደር አሰልጥኖ ከመላክ ጀምሩ እንዲሁም ስንቅም ትጥቅም መረጃም በመስጠት በከፍተኛ ደረጃ የሱዳን መፍረስ ላይ እጁ አለበት። እንዲሁም ዩኤና ሳውዲ በከፍተኛ ደረጃ በገንዘብ እየረዱትም ነው ይባላል። ይሄን ጦርነት ይሄ የቀጠናው ላይ ከፍተኛ ስጋት ይዞ እየመጣ ይገኛል የሱዳን አብዮት ከፈነዳ በኋላ የሱዳን መንግስትን ከገረሰሰ በኋላ በሁለቱ ጄኔራሎች፣ በአብዱልፈታህ አልቡርሃን እንዲሁም በመሐመድ ሐምዳን ዳጋሎን የተነሳው የኃይል ፍትጊያ በሰፊው ይስማማሉ ተብሎ ቢጠበቅም ሁለት ሶስቴ የአግሪመንት ቢፈረምም ወታደሮቻቸውን ወደ አንድ ያመጣሉ ተብሎ ቢጠበቅም የወታደራዊ ስርዓትን በፖለቲካዊ ሲቪል ስርዓት ይተካሉ ተብሎ ቢጠበቅም እስካሁን ድረስ መስማማትም ሳይችሉ ቦታዎችን አንዱን ከተማ መያዝ አንዱን ከተማ መልቀቅ ብቻ ሆኗል ስራቸው። የትኛውም ኃይል የተሻለ አቅም የተሻለ የጦር የበላይነትን አላስመዘግበም። ይሄ ደግሞ የሱዳን ጦርነት በአግሪመንት እንዲፈታ ምቹ ሁኔታ አይፈጥርም። ምክንያቱም እነዚህ ኃይሎች ነገም አሸንፋለሁ፣ ነገም እቆጣጠራለሁ የሚል ከፍተኛ ተስፋ ስለሚሰንቁ ነው። ሁለተኛው በዚህ ኤሪያ ላይ እንደዚህ አይነት ጦርነት እየተስፋፋ ቀን በቀንን እየወለደ በሄደ ቁጥር የሱዳን ሕዝብ ከፍተኛ የሆነ እልቂት እያጋጠመው ነው። በቀጠናው ከፍተኛ የሆነ የስጋት ቀጠናም ሆኗል። የሀሳብ ዴሊ ቤተሰቦቻችን የዛሬው ይሄን ይመስል ነበር። በቀጣይ እስከምንገናኝ ሰላም ሁኑ።